እነሆ ልባችን በዱንያ ፍቅር መሞላቱ በአዱንያ ጣፋጭ ነገሮች መታለላችን ጀነት እንድንገዛበት የተሰጠን ዕድሜ በከንቱ እንዲቃጠል ያደርጋል። ምንም እንኳ ዱንያ ላይ ተሳክቶልን ተሟልቶልን በደስታ ብንኖር የአዱንያ ደስታ ሰላምን በሚያደፈርሱ ነገሮች የተሞላን ሁሉ ነገር በእጁ እንኳ ቢሆን ይሄን ጸጋ ሊያሳጡት የሚችሉ በርካታ ነገሮች እንዳሉ ይታዩታል፣ ይሰጋል፣ ይጨና። ከደጋ ቀደምቶች መሃል አንዱ ዱንያን ቸላ ያልከው ለምንድን ነው ተብለው ሲጠየቁ አዱንያ ላይ የሚሻሙ ብዙ ወራዶች ስላሉ ራሴን ከወራዶች ጋር ማድረግ ስላልፈለግኩኝ፣ እንደዚሁ ደግሞ ዱንያ ውለታን ስለማጠበቅ እንደቀረብታት ስለማትቀርብ ነው ብላ ባለንበት ጊዜ ሰዎች ለዱንያ ካላቸው ፍቅር የመጣቸው ሌት ተቀን ዱዓቸው ያረብ ብር ስጠኝ ብቻ ነው። ሐላልም ይሆን አይሉ፣ የማይፈትንም አይሉ፣ የሰው እጅ እንዳ ላይ የሚያደርገኝም አይሉ፣ በል በደፈናው ዱንያ ስጠኝ ብቻ ነው። አብሮ ሊመጣ የሚችለውን ነገር አያስቦትም። አዱኒያን ቸላ የማለት ጉዳይ ይሆናል። እነሆ ልባችን በዱኒያ ፍቅር መሞላቱ በአዱኒያ ጣፋጭ ነገሮች መታለላችን ጀነት እንድንገዛበት የተሰጠን እድሜ በከንቱ እንዲቃጠል ያደርጋል። ሌት ተቀን የምናስበውና የምንጨነቀው ለዱኒያ ብቻ እንዲሆን ሰበብ ይሆናል። ዱኒያ በእጃቸው ያለች የሆኑ ሰዎች ያገኙትን መች ሊያጡ እንደሚችሉ መችና በምን ምክንያት ሊያጡት እንደሚችሉ እየተጨነቁ ከአዱንያ የሚፈልጉትን ያክል ያላገኙ ደግሞ ለማግኘት ሌት ተቀን እየጣሩ ቁርአንን ቸላ ይላል፣ ሸሪዓን ቸላ ይላል። በዚህ መልኩ ልቡ በአዱኒያ ፍቅርና ውዴታ የተሞላ ሌት ተቀን የሚያስበውና የሚያወራው ስለ ዱኒያ ብቻ የሆነ ሰው ቁርአንን ሊሐፍዝ አይችል። የቀራው የሐፈዘው እንደሆነ ሊያጣጥመው አይችል

እኛ የፈለግነውን ያክል ልንሰጠው እንችላለን ያውም ዱንያን ለፈለገ ሁሉ ሳይሆን እኛ ለፈለግነው ሰው የፈለግነውን ያክል ልንሰጥ እንችላለን ነገር ግን ثም ጀዐልና ለሁ ጀሃነመ የስላሃ መዝሙመን መድሑራ ብሏል አላህ ተባርክ ተዓል ኋላ ላይ ግን ጀሃነመን የእሱ መግቢያ መጠበሻ እናደርጋታለን የተወገዘ የተዋረደ ሆኖ ይገባል ብሏል አላህ ተባርክ ተዓል አኼራ እንቸላከ ማለት ጋ ሸሪዐን ከመጽ አደርጋ ዱንያን መሰብሰብ አኼራ ላይ ከፍተኛ ቅጣትን ያስከትላ። ቱመ ለትስአሉነ የውመኢዚን ዐኒ ነዒም ብሎና አላህ ተባረከ ወተዓላ። በሐራም በሹብሃ የመጣው ቀርቶ በሐላሉ እንኳ የመጣው አላህ ዘንድ ያስጠይቃ። ዱንያ ሐላሏ ሒሳብና ምርመራን ያስከትላ፣ ሐራሟ ደግሞ ቅጣትን ያስከትላ። እስኪገኝ ድረስ ዱንያ ላይ የሚያለፋ ከተጠቀሙት በኋላ አኼራ የሚያስጠይቅ ጸጋ ሊያጓጓን አይገባ። እያንዳንዱ ዱንያ ላይ የቆየና ከዱንያ ተጠቀመ ሰው የነበረህን ንብረት ከየት አመጣኸው ምን ላይ አዋልከው ተብሎ ይጠየቃል። አኼራ ላይ ነገሩ ይበልጥ የሚከፋው ደግሞ ከአኼራ ዱንያን ስናስበለጥን ለዱንያ ብለን ቁርአን በግልጽ የከለከለውን ስንዳፈር ሪባን ስንበላ ጉቦን ስንሰጥ፣ ስንቀበል፣ ዘካን ስንከለክል፣ ሐጅ ወጅቡብን ሳለ ለሐጅ የምናወጣው ወጪ አሳዝኖን ሐጅ ከማድረግ በኋላ ላይ የምንል ከሆን ግዴታ የሆኑብን ወጪዎችን የምንከለክል ከሆን፣ ምንም እንኳ ዱንያ ላይ ተሳክቶልን ተሟልቶልን በደስታ ብንኖር፣ የዱንያ ደስታ ሰላምን በሚያደፈርሱ ነገሮች የተሞላን ሁሉ ነገር በእጁ እንኳ ቢሆን ይህን ጸጋ ሊያሳጡት የሚችሉ በርካታ ነገሮች እንዳሉ ይታዩታል። ይሰጋል፣ ይጨነቃል። ኢዛ ቃየስቱ በይነ ጀማሊሃ ወፊዓሊሃ ፈኢዛ አልመላሐቱ ቢልቀባሐት ላ ተፊ ብሎ ገጥሟል። አንዱ የአዱንያን መልካም ጎኗን ውበቷን ዱንያ ሰዎች ላይ ከምታደርሰው ጥቃትና መከራ ሥቃይ ጋር አነጻጸርኩት። የአዱኒያ ጥሩ ጎኖችና ማራኪነቷ ከመጥፎነቷ ሊስተካከል የማይችል ሆኖ አገኘሁታል። ዛሬ ብታስደስህ ነገ ታስለቅሳለች። ዳሩን ኢዳማ አድሐከት ፊ የውሚሃ አብከት ኸደን ቁብሐ ለሃ ሚን ዳሪ ተብላ ዛሬ ብታስቅህ ነገ ታስለቅሳለች። ምን አይነት የምታስጠላ ሀገር ናት ተብላ ለአዱንያን ደስታ ለማግኘት ሁሉም ይሯሯጣ። ሙስሊሙም ካፍሩም፣ አቅል ያለውም የሌለው፣ ሞኙም፣ ሕዛኑም፣ አዋቂውም ለአዱንያ ሲባል ጥረት ያደርጋ። ሁሉም ይሻማል።

ኢዛ ካን አልኪላቡ የልገነ ፊህ ያለው ዱንያን ሳልጠላት እታዋታለሁ፣ ነገር ግን እሷ ላይ የሚጋሩኝ ሰዎች ስለበዙ ራሴን ከፍ በማድረግ አንድ ምግብ ላይ ወይም መጠጥ ላይ ዝንብ ካረፈበት ከምግቡ ላይ እጄን አነሳለሁ፣ መብላቱን አቆማለሁኝ፣ ነፍሴ ብትፈልገውም። አንበሳዎች ውሃ አይጠጡም ውሻዎች ሲጠጡት ካየዋል። አከዛ ሙእምን ራሱን ክፍ ሊያደርግ ነገ ጥሎት የሚሄደውን ዱንያ የሰበሰበ አኼራን ከማፍረስና ባዶ ከማድረግ ሊጠነቅቅ ይገባ። ለአዱንያ ስንቶች አበዱ ብሎ ሊያብድ፣ ሐራም የሆነውን ነገር ሊዳፈር፣ ሶላቱን ሊረሳ፣ ዝምድናውን ሊቆርጣ አይገባው ቀደጋል ቀደምቶች መሃል አንዱ ዱንያን ቸላ ያልከው ለምንድንነው ተብለውት ይጠየቁ ኺሰቱ ወቂለቱ ወፋ ወፋይሃ ወከትረቱ ጀፋኢሃ ብለዋል። ረሂመሁላሁ ተአላ አዱንያ ላይ የሚሻሙ ብዙ ወራዶች ስላሉ ራሴን ከወራዶች ጋ ማድረግ ስላልፈለግኩኝ፣ እንደዚሁ ደግሞ ዱንያ ውለታን ስለማትጠብቅ እንደ ቀረብካት ስለማትቀርብ ነው ብለዋል። ለሰው ልጆች የሚጓጉላትን ያክል ለሰዎች አትጓጓም። ለፍተህ ደክመህ ኔ የተበሰብከኝ ብላ ከአንተ ጋ ለሁሌ አትኖርም ነው ዱንያ ወደ አኼራ መሸጋገሪያ ድልድይ ናት ሁሌ መኖሪያ አይደለችም ከተወሰነ ጊዜ በኋላ የሚመጣ ከዛም እንደሚጠፋ ደመና ናት የዛፍ ጥላ ናት ልባቸውን ለአዱንያ አሳልፈው የሚሰጡ ሸቂ የሆኑ ሰዎች ናቸው አልፉደይል ብን ዒያድ ረሂመሁላ ተዓላ ታላቁ ዓቢድ ዛሂድ ዱንያ የሁሌ መኖሪያ ሀገር አይደለችም አደም ወደ አዱንያ የመጡት ጥፋት አጥፍተው ተውበት ያደርጉ ዘንድ ነው። አደም ባዱንያ እንዳይታልሉም ብሎ አላህ ተባረከ ወተዓላ ዱንያን ከሳቸው ራቅ አድርጓታል። እየተራቡ እየተጠሙ እንዲኖሩ አድርጓል። እናት ለልጁ አበማዘን ሚመር መድኃኒት እንደምታጠጣው ሁሉ ይሻለው ዘንድ ብላ አብላ ወራህመ አላህ ተዓላ ዱንያ ይመጣ ነው ለአኺራ የሚሆነን መልካምን ሥራ ሸምተን እንድንሄድን በዛው ረስተን ዘንግተን ተታለን እንዳንቅር ዱንያ ላይ የተለያዩ ሙሲባዎች፣ ፈተናዎች እንዲገጥሙን አላህ አድርጓዋል። ጉዞ ላይ መሆናቸውን እንድናስታውስና እንዳንተኛ ማለት ነው። እነሆ የነቢያ እና ወሰላምና የሰሓቦቻቸው ሐያት ምን ይመስል እንደነበረ ሲራቸውን የሚያቅ ሁሉ በቀላሉ መረዳት እችላል። ዱኒያን ለመሰብሰብ ብለው ነፍሳቸውን ጥለው አይሰሩም ነበር። አላህ የሰጣቸውን ያክል በሐላል የከሰቡትን ወደው ይቀበሉ ነበር።

አልአስወዳን አተምሩ ወልማ ብላለች ቴምርና ውሃ እየበላን ነበር የምንኖረው። አንዳንዴ ለረሱል ዓለይሂ ሷላቱ ወሰላም የመዲና አንሷሮች ጎረቤቶቻችን ወተት ይልኩላቸው ነበር፣ ከዛ እንጠጣ ነበር እንጂ ብላለች። ሀከዛ የሰዎች ሁሉ ምርጥ የሆኑት ነቢይ ሙሐመድ ዓለይሂ ሷላቱ ወሰላም የአዱንያ ምንነት ከማንም በላይ ጠንቅቀው ስለሚያውቁ በዚህ መልኩ ያሳልፏት ነበር ይትኙ የነበረው ከዘንባባ ቅጠል በተሰራ ሰሌን አልያ ደግሞ ውስጡ የቴምር ዛፍ ወይም ቅጠል የተሞላ ፍራሽ ላይ ነበር። ሰሓቦቻቸውንም ከአዱንያ በትንሹ እንዲብቃቁ፣ የአዱንያን ፍቅር ከልባቸው እንዲያወጡ በንግግርም በተግባርም ይገፋፏቸው ነበር። ዑበይዱላህ ብኑ ብን ሙሕሰን አልአንሳሪ ረዲየላሁ አንሁ ባስተላለፉት ሐዲት ነቢዩ ዐለይሂ ሰላቱ ወሰላም ከእናንተ ውስጥ ሀገሩ ቤቱ ላይ ሰላም ሆኖ የኖረ ሰውነቱ ላይ አላህ አፍያን የሰጠው የዕለት ጉርሻው ያለው ሰው ዱንያ በሙሉ በእጁ እንዳለች ይቆጠራል፣ ይሏቸው ነበር። ኢብኑ ማጃህ እና ትርሚዚ ዘግበውት አልባኒ ሶሂህ ባሉት ሐዲስ። ሌላ ጊዜ ደግሞ በአላህ ያመነ ነገሩን ሁሉ ለሱ የሰጠ ሪዝቁም የሚያስፈልገውን ያክል ያገኘ አላህ በሰጠው የተብቃቃ ዳነ፣ ስኬታማ ሆነ ብለዋል። ባለንበት ጊዜ ሰዎች ለዱንያ ካላቸው ፍቅር የመጣቸው ሌት ተቀን ዱዓቸው ያ ረብ ብር ስጠኝ ብቻ ነው። ሐላልም ይሆን አይሉ፣ የማይፈትንም አይሉ፣ የሰዎች እንዳ ላይ የሚያደርገኝም አይሉ፣ በል በደፈናው ዱንያ ስጠኝ ብቻ ነው፣ አብሮ ሊመጣ የሚችለውን ነገር አያስቦትም። በሁሉም ነገር አስተማሪያችን የሆኑት ነቢያችን ሰለላሁ ዐለይሂ ወሰለም اللهم اجعل رزق آل ሙሐመድን ኩታ ይሉ ነበር ጌታዊ ሆይ የሙሐመድን የቤተሰቦቹን ርዝቅ ቁት አድርገው ይሎ ነበር። ቁት ብሎ ማለት ለጊዜው የሚበቃ ማለት ነው። አኑዕማን ብኑ በሺር ታላቁ ሰሓቢም ረዲየላሁ ዐንሁ ለቀድ ረአይቱ ነቢየኩም ማየጅዱ ሚነ ደቀሊ ማ የምለኡ ቢሂ በጥነሁ ይሉ ነበር። ነቢዩ ሙሐመድ ዐለይሂ ሶላቱ ወሰላም ሆዳቸውን የሚሞሉበት ጥራቱ ዝቅተኛ የሆነ ቴምር እንኳ የማያገኙበት ወቅት ነበረ ብለሃል። እያንዳንዱ በአላህና በአኼራ የሚያምን ሰው አዱንያ እንዳታታልለው ጥንቃቄ ሊያደርግ ይገባ። ስራው ሐላል መሆኑን ሊያረጋግጥ ይገባ። ሰርቶ ያገኘውንም ልቡ ላይ ሳይሆን እጁ ላይ ኪሱ ላይ ሊያስቀምጠው ይገባ። ማውጣት ያለበት ወቅት ላይ በቀላሉ ሳይቸገር ያወጣዘ። በተለይ ዕልምን የሚፈልግ ሰው ቁርአንን መሐፈዝ የሚፈልግ ሰው አዱንያ የአኺራ ጠላት እንደሆነች ሊያቅ ይገባ።

መናገርና ማስተላለፍ አበዛ እያሉ ነው። ቁርአን ውስጥ ሁለት አንቀጾች ባይኖሩ እየተናገርኩት ያለውን ሁሉ ሐዲት ባልተናገርኩኝ ነበር ብላ ከዚያ በኋላ የሱረቱል በቀራ 159 እና 160ኛውን አንቀጽ አንብበዋል። እነዚያ እኛ ያወረድነውን መመሪያ የሚደብቁ የተረገሙ ናቸው፣ የተወበቱ ያስተካከሉና የደበቁትን ግልጽ ያደረጉት ሲቀሩ! እነዚህን አላህ ተባረከ ተዓላ ተውበታቸውን ይቀበላቸዋል የሚል መልእክት ያለውን አንቀጽ ማለት ነው። ከዚያ በኋላ ምን አሉ? ሙሃጅር የሆኑ ወንድሞቻችን ገበያ ላይ መሸጥ፣ ዒልምን ከመማር ሐዲትን ከመስማት ያዘናጋቸው ነበር። አንሷር የሆኑ የመዲና ወንድሞቻችን ደግሞ ንብረታቸውን ማሳቸውን መንከባከብ እኔ የሰማሁትን ያክል እንዳይሰሙ ያደርጋቸው ነበር።

ለጊዜው ብቻ ሆዱን የሚሞላበትን ነገር ካገኘ ከረሱል ጋር ሰለላሁ ዐለይሂ ወሰለም ሆኖ ሐዲት በመማር ነበር ጊዜው የሚያሳልፈው። በላ እንሁ ቁርአንን መቅራት፣ መሐፈዝ፣ ዕልምን መማር የሚፈልግ ሰው ራሱ ተጠቅሞ ኡማውን መጥቀም የሚፈልግ ሰው በአዱንያ ሊታለል አይገባው። አዱንያ ውስጥ ተለቅ ብለን በገባን ቁጥር አኼራን እንጎዳለን። ዋናው ትልቁ ሀመገማችን አኼራ ሊሆን ይገባል። አስፈላጊ የሆነውን ያክል ከመስራታችን ጋር ዕልም ላይ ትልቅ ደረጃ መድረስ የሚፈልግ ሰው መሐፈዝ የሚፈልግ ሰው መጥቀም መጠቀም የሚፈልግ ሰው ለዕልሙ ለዲኑ ብሎ ዱንያውን ሊጎዳ ይገባል። ይሄን ማሳከት የምንችለው ነፍስያችን ስናሸንፍ ነው። ነፍስያችንን ማሸነፍ የምንችለው የዕልምን ደረጃ ጠቀሜታውን ስናውቅ ነው፣ ትልቅ ወኔ ሲኖረን። ሆኖም በሁሉም ነገር ሚዛናዊ መሆን ይጠበቅብናል። ዱንያን በምናወግዝበት ጊዜ ድንበር ማለፉን፣ እሷን ማምለኩን፣ ያለ አግባብ መሰብሰቡን የሰበሰብነውን ገንዘብ ሐቁን መከልከሉን እንጂ የምናወግዘው መስራቱን አይደለም። የምናወግዘው እኔ ኢባዳ ላይ ነኝ እኔ ዕልም ላይ ነኝ ብሎ እጅ ነጣጥፎ መቀመጥም ተገቢ ነው ያለን አይደለም። እያንዳንዱ ሰው የሰው እጅ ከማየት ራሱን የሚጠብቅበትን የቤተሰቦቹን ወጪ የሚሸፍንበትን ያክል ሊሰራ ሊከስብ ይገባዋል። ሙሉ በሙሉ ዱንያን ትቶ መስጅድ መቀመጥም የተወገዘ ነው። ሙሉ በሙሉ ለዱንያ ባሪያ መሆንም የተወገዘ ነው።

ን ከመወጣት ጋር በተቻለን ያክል ጎን ለጎን ዱንያችንን ለማስተካከል መጣር ራሱን የቻለ የፍቅህ የአስተዋይነት አይነት ነው። ከአቡ ደርዳ እንደተዘገበው እነ ሚን ፍቅህ ረጁል ኢስትስላሁሁ መዓሸሁ ብላ ከአንድ ሰው አዋቂነት፣ አስተዋይነት፣ ፍቅህነት ምልክት አንዱ ህይወቱን ማስተካከሉ ነው። ለመኖር የሚያስፈልጉ ነገሮችን ማሟላት ነው ብላ እንደዚሁ ደግሞ ዱንያን ከመውደድ አይቆጠርም። ዱንያ ላይ ለመኖር ሕይወትን ለማስተካከል የሚያስፈልጉ ነገሮችን ማሟላት ብላ። ሸሪዓው በሁሉም ነገር ሚዛናዊነትን አስተምሮናል። ሁሌ እየቀሩ እየተማሩ ወላ ተንሰሩባቸው ሲቸግራቸው ሰው ጋር ሄዶ እጃቸው ሚዘርጓል። ይሄ ተገቢ አይደለም። ሰሓቦች በሁሉም ነገር አርዓያችን ሊሆኑ ይገባል። በመጠኑ ከዲን ከዕልም ጋር በማይጋጭ መልኩ እየሰሩ አዱንያን ማስተካከል ይቻላል። ዕልምን እስከተማሩ ድረስ መስራት አይቻልም።

እንደ ተራ ሰው ያ ዱንያ ባሪያ ሊሆን ይገባል ማለት አይደል አስቷይ ሊሆን ነፍስያውን ስሜቱን ሊያሸንፍ እንቅልፍ ሊቀንስ ይገባል ዱንያንም ዲንንም አብሮ ያስኬድ ዘንድ ማለት ነው አልመቅሱድ ከዚህ የተፈለገው ዱንያን በምን ተችበት ጊዜ ምንም አተስራጀ ነዳት ፈህ ቁጭ በል ማለት አይደል እልምና ቁርአንን ከመረጥክ የሰው እጅ ያየህ ኑር ማለት አይደል ጊዜያችንን በአግባቡ መጠቀም ከቻለን አስቷይ ከሆነን ሁለቱን ማጣጣም ይቻላል። ልባችን ፊታችን ወደ ዕልም ካዞረን ወደ ቁርአን ካዞረን በተወሰነ መልኩ ዱንያ መጎዳቱ አይቀርም። እነማ ሁወ ጠዓሙ እንዱነ ጠዓም ወሊባሱ እንዱነ ሊባስ ነው ሊሆም የሚሰል የዱንያ ሰዎች እንደሚበሉት መብላትህ እንደሚልብሱት መልበስህ አይቀርም። እነማ ብዛትና አይነቱ ነው ሊለያ የሚስለው። ቁርአንን የቀራ ሰው ሸሪዓን ያወቀ ሰው አርቆ በማሰብ ከሌሎች ሊለይ ይገባል። ጠፊ በሆኑ ነገሮች ጊዜውን ሊያሳልፍ አይገባህም። ካዱንያ ለጊዜው የሚበቃውን ያክል ብቻ በመስራት ዋናውን አላማውን አኼራ ዲን ሊያደርግ ይገባል። የሐፈቶውን ሙራጃዕ ሊያደርግ የተለያዩ የማያውቃቸው የሸሪያ ነጥቦችን ለማወቅ ጥረት ሊያደርግ፣ የደጋ ቀደምቶችን ክታብ ሊያነብ፣ ከዕለሞዎች ጋር ተገናኝቱ ሊዋይና ባሕት ሊያደርግ ይገባሃል። ቁርአንን የሐፈዘና መልእክቱን በሚገባ የተረዳ ሰው የትም ቢኖር ከማንም ጋር ቢኖር ዓላማውን አይረሳ። ከሚተኙት ጋር እንደ ልቡ አይተኛ። ከሚስቁት ጋ በሆነ ባልሆነው አይስቅም። ወደ ዱንያውን ካቢገባ አላህን የማይፈሩና አኼራን የረሱ ሰዎች እንደሚያጭበረብሩት ያጭበረብር። ዱንያ የልፋት የድካም ሀገር እንደሆነች ያውቃል። ዕልምን ለማግኘት ቁርአንን ለመሐፈዝ ራስንም ይሁን ሌሎችን ለመጥቀም ቆራጥነት ስንፍናን ጠራርጎ ማስወገድ እንደሚያስፈልግ ጠንቅቆ ያውቃል። የሕያ እብን አቢከቲር የሚባሉት ታቢዒ ላ ዩናሉ ልዕልም ቢራሐት ልጅስም ብላ ከማረፍና ከመዝናናት ጋር ዕልም አይገኘም። በላ ግድ ካልሆነ በስተቀር ከሰዎች ጋር መገናኘትን ጠግቦ መብላትን ጠግቦ መተኛትን መጠንቀቅ አለበት። ኢብራሂም ልሐርቢ ረሕማሁ ላ ተዓላ አጅመዐ ዑቀላኡ ኩሉ ኡመቲን አን ነዒመ ላ ዩድረኩ ብነዒም ብለ ከሁሉም ህዝቦች አስተዋይና አቅል የሆኑ ሰዎች በሙሉ ተስማምተዋል ጸጋ በጸጋ አይገኝም ብለው። ያለወቅቱ ጊዜውን በረፍት ያሳለፈ ሰው እውነተኛውና ቀጣዩ ረፍት ያመልጠዋል። በአዱኒያ ጣፋጭ ነገሮች የተታለለ ሰው የነብያቶች ወራሽ የመሆንን ደረጃ ሊያገኝ አይችልም። ሓፍዝ አልቁርአን መሆን ዓሊም መሆን ለራሱ ለኡማው ጠቃሚ መሆን የፈለገ ሰው በአዱኒያ ጥቅማ ጥቅሞች ተታሎ ጊዜውን ለአዱኒያ ሊያደርግ በሆነ ባልሆነው ከሰዎች የተገናኘ ጊዜውን ሊያቃጥል ሌሊቱን በ አይገባም። ተኩን ረጅለን ርጅሉሁ ፊሰራ ወሃመቱ ህመት ፊ ቱረያ ተብላ እግረ አፈር ላይ የወኔ ሃናቱ ኮከብ ላይ ያለ ሰው ሆን ተብላ አርጋ አስብ ለአዱንያ ብቻ አትኑ፣ ለሆደህ ብቻ አትኑ። እንስሳትም ጭምር ለሆዳቸው ይኖራሉን። ከመጨረሻም አሊ ረዲየላሁ ዐንሁ አርዳ፣ ዱንያ ጓዛን ጠቅልላ እየሄደች ነው። አኺራ ወደ እናንተ እየመጣች ነው። ለአዱንያም ልጆች አሏት፣ ለአኺራም ልጆች አሏት። ከአኺራ ልጆች ሁኑ፣ ከአዱኒያ ልጆች አትሁኑ ብላ። አላህ ተባረከ ወተዓላ ከአኺራ ልጆች ያደርገን፣ ቁርአንን መቅራቱንም መሐፈዙንም ማዕናውንም